ሰላም የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንደምን ቆያችሁን? በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም እንዲሆንላችሁ እንመኛለን። ዛሬም በአዳዲስ መረጃዎች በአዳዲስ ጉዳዮች ከሰሞኑ ከሰማ ናቸው እጅጉን አሳዛኝ እና አስገራሚ ቪዲዮዎች ጋር ዳግም ተመልሰናል። እንዲሁም ደግሞ አባቶቻችን ካስተማሩንም ለነፍሳችን ረፍትን ከሚሰጡን ትምህርቶችና መልእክቶች ጋርም እንደዚሁ ዳግም ተገናኝተናል። አብራችሁን እስከ ፍጻሜው ድረስ እንድትቆዩ በአክብሮት እንጋብዛችኋለን። ከእኛ ጋር አብራችሁ ስትቆዩ፣ ታዲያ ይህ ቪዲዮ በርካቶች ጋር እንዲዳረስልን ሁላችሁም ላይክ በማድረግ እንድትጀምሩ ይሁን። እንዲሁም ደግሞ በምትመለከቷቸው መረጃዎች ጉዳዮችና ትምህርቶች ዙሪያ ሀሳባችሁንም በሀሳብ መስጫ ሳጥን ላይ እንድታስቀምጡልን እንጋብዛችኋለን። ወደ ቪዲዮቻችን እንገባለን።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 በማስተዋል ሆነ ልንናገር ይገባል ማለት ነው። የተወደዳችሁ ቤተሰቦቻችን ከሰሞኑ መነጋገሪያ የሆነ ጉዳይ የተማሪ ብርቱካን ተመስገን ጉዳይ ነው። ከዚህ በፊት እንግዲህ በአንድ ወቅት ላይ ምናልባት ትዝ የሚላችሁ ከሆነ በማህበራዊ ሚዲያ ላይ በጣም መነጋገሪያ የነበረ በርካቶች ሲቀባበሉት የነበረ ጉዳይ ነው። ይህም የተማሪዎች መታገት ጉዳይ ነው። ይህም የተማሪዎች መታገት ጉዳይ በርካቶች እነኝን ተማሪዎች ሲያፈላልጉ እንዲሁም ደግሞ ፍትህ ሲጠይቁም ነበረ። ነገር ግን አሁን ላይ የተሰማው መረጃ በርካቶችን ያስደነገጠ በርካቶች የተለያዩ ሀሳባቸውን በማህበራዊ ሚዲያ ላይ እንዲያጋሩ ያደረገ ጉዳይ ነው። ሁላችሁትም ተመልክታችሁታል ብዬ አስባለሁ። ወይም በጣም የሚያሳዝን ጉዳይ ነው። በኢቢኤስ ቴሌቪዥን ላይ ቀርባ እንግዲህ ብርቱካን ሀሳቧን እንዲሁም ደግሞ የነበረውን ሁኔታ እጅጉን በሚገርም እና በሚያሳዝን ሁኔታ ገልጻ ነበረ። ይህንንም የተመለከቱ በርካቶች እንደዚሁ ሀዘናቸውን እጅጉን የሚያሳዝን ስሜታቸውንም ሲያጋሩ ነበረ። ከዚህ ጋር በተያያዘ አንድ ቪዲዮ ምናልባት ከዚህ በፊት የነበረውን እንዴት ነበረ ሁኔታው ከዚህ በፊት ተማሪዎችን እነኚህ የታገቱ ተማሪዎችን እንዴት ነበረ ሲፈለጉ የነበረው እንዴት ነበረ ተቃውሞ ሲደረግ የነበረው የሚለውን ለትውስታ አስኪል አስመልክታችሁ የዛሬ ስንት አመት እንደሆነ ስለጠፋኝ ነው እንጂ ቀኑ እርግጠኛ አደሉ። የደምቢ ዶሎ ተማሪዎች ታገቶ የተባለ ጊዜ የምታስታውሱ ከሆነ ማለት ነው እና እዛ ሴቶቹን እህቶቻችንን መልሱ የሚል ዘመቻ እናደርግ ነበር ፌስቡክ ላይ እና አንድ አመት ከምናምን ወደ 360 ምናምን ቀናት ከአንድ አመት በላይ ፖስት በእየቀኑ እናደረግ ነበር እህቶቻችንን እንፈልጉ እያልን ማለት ነው እና አንድ ልጅ ነበረ ሁሌም ቀኑን እየቆጠረ ይሄን ያልቀኑ ነው ይሄን ያልቆኑ ነው እያለ ፖስት የሚያደርግ ያ ደግሞ ሼር በማድረግ እንተባበር ነበር። ሰው ነኝና፣ ራሱ ወዳድ ነኝና፣ ተስፋ ቆረጭ የግድ ማሰጠኝም ተውኩት ማለት ነው። ከዛ ትናንትና ይሁን መቼ ይሁን አላውቅም ፖስት የተደረገው አሁን ማህበራዊ ሚዲያ ላይ ማየቴ ነው። አንዷ የደንቢድ ተማሪ ነበረች የታገተችው፣ የደረሰባት ንግፍና መከራ ኢቢኤስ ላይ ቀርባ ታየች። ከተናገረች በኋላ ሰው ምን አለ ኢቢኤሶችን ሂደው የመንግስት አካላት ከኢቢኤስ ቴሌቪዥን ሂዶ እንትኑን ወሰደ ፋይሉን ወሰደ ቪዲዮን ከዩቲዩብ ላይ እንዲደለት ተደረገ ምናምን አሉ። ከዛ ገብቼ አየሁት የለም። ዩቲዩብ ላይ ማለት ነው። እና አንድ ዜጋ ሲበደልና መከራ ሲደርስበት እና መከራውን ማስቆም ባይቻል መታደግ ባይቻል እንዴት በአደባባይ መናገር ይከለከላል? ሰው እንዴት ሕመሙን ለሰው ማጋራትን ይከለከላል? በደርግ ጊዜ የሚባል ወሬ ነበረ፣ ሰው ከገደሉባችሁ በኋላ የጥይት ያስከፍሏችሁ ነበራሉ። እንደ እህቶቻችን አሁን አሁን የደረስንበት ጊዜ በጣም አስቀያሚ ነው። መከራና ስቃይ ህይወታችሁ ላይ አፈራርቀውባችሁ መከራና ስቃያችሁን እንኳን እንድትናገሩ አይፈቀድላችሁ። ይሄ በጣም ግፍ ነው። እዚህ ምድር ላይ ካሉ ግፎች ውስጥ ሁሉ መበደል ብቻ አይደለም በደላችሁን እንኳን እንዳትናገሩ መከልከል የግፍ ሁሉ ግፍ ነው። ይሄ ግፍና መከራ ዘላለም እንደማይቆይ ሁላችንም እናቀዋለን። ይሄ ግፍና መከራ ነገ ከነገወዲያ በጣም ብዙ ሰውን ዋጋ እንደሚያስከፍል እናቃለን። ይህን ግፍና መከራ የምታደርጉ ሰዎች ዛሬ በማናለብኝነት እንደዚህ አይነት መከራና ህዝብ ላይ እያረጋችሁ ያላችሁ ሰዎች እመኑኝ፣ እድሜያችሁ አጭር ነው። እመኑኝ ይህንን የምታደርጉበት ጊዜ በቅርቡ ያበቃል። ይህ እንግዲህ መነጋገሪያ የሆነው የብርቱካን ቪዲዮ በኢቢኤስ ላይ ቀርባ ቃለ መጠይቅ ያደረገችው ከኢቢኤስ የዩቲዩብ ቻናል ላይ እንግዲህ እንዲጠፋ ተደርጓል። ይህም እንግዲህ መነጋገሪያነቱን ይበልጥ እንዲሰፋ አድርጎታል ማለት ነው። መነጋገሪያነቱ እጅጉን ከፍ ብሎ በርካቶች ሀሳባቸውን እያጋሩ ይገኛሉ። ከዚሁ ጉዳይ ጋር በተያያዘም አንድ ማህበራዊ ሚዲያ ላይ ሲጋራ የነበረ ቪዲዮ ተመለከትኩኝ። እስኪ እንመልከት። የግፋችን ጽዋ ሞልቶ ከፈሰሰ ሰንበት በት ብሏል። ሰው ሆዱን አምልኮ ህሊናሁን ጥሏል። ህፃናት ተደፍረው ታንቀው ቢገደሉ ምን ሊገደን ኛ ቤታችን ነው ሙሉ ማህፀን በፌሮ ማህፀን በፌሮ በብረት ቢነካ ምናችን ጎደለ ምናችን ተነካ። በየሃይማኖቱ እግዜርን ስንጠራ ውለን የምናድር አማኝ መሳይ ህዝቦች ከእምነታችን በላይ ለዘር ለቋንቋችን ካልሞትን የምንል ሰው መሳይ እባቦች፣ ሰው ሲሞት ለማዘን ዘር የምናጣራ ሰዎች ላይ ለመፍረድ ቅንጣት እማንፈራ። አምላክ ምን አገባው አምላክ ምን አገባው እኛንን ፈጣሪ ያሻንን ምንገድል ያሻንን አኗሪ ብለን ከወሰንን ዘመናት አለፉ። በእኛ ጭካኔ ውስጥ ስንቶች ተቀጠፉ። ሰው ከመሆን በላይ ሰው ከመሆን በላይ ዘር ነግሶ ውስጣችን በራስ ወዳድነት ደንድኖ ልባችን። እንዴት እንግባባ አንዲሁን ድምፃችን? እግዚአብሔር የሚገርም እግዜው የሚገርመኝ ሁሉን ነገር ፈጥሮ አሱ ቧት ሲያበቃ ምድርን አበላሻት ሰው በሚባል ጭቃ። ሌላው ይህንን ጉዳይ እንግዲህ ሰፋ ብሎ መነጋገሪያነቱን እንዲቀጥል ካደረጉት ጉዳዮች መካከል ሌላኛው ደግሞ ይሄ ቪዲዮ ከወጣ በኋላ እንግዲህ የደንቢ ዶሎ ዩኒቨርሲቲ የነገር ፍጹም ስህተት ነው የሚልንም እንግዲህ መግለጫንም አውጥቶ ነበረ። እሱ መግለጫ እስኪ የደንቢ ዶሎ ዩኒቨርሲቲ ያወጣውን መግለጫ በተወሰነ ላንብብላችሁ። በኢቢኤስ ፕሮግራም ላይ በተደረገው ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 ዓ ም የትምህርት ዘመን በደንቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት መሆኑንና ዩኒቨርሲቲውም የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለው እና ምንም አይነት ማስረጃ የሌለው ስለሆነም ግልጽ የሆነ ስም ማጥፋትና ዩኒቨርሲቲያችንንም ስም የሚያጎድል ስለሆነ ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት ሊወስደው ይገደዳል ሲል ደሚዶሎ ዩኒቨርሲቲ እንግዲህ በመግለጫው ለመመልከት ችለናል። ይህም ጉዳይ እንግዲህ ጉዳዩን በደንብ በርካቶች ሀሳባቸው እንዲሰጡ መነጋገሪያነቱ ከፍ እንዲል አድርጎታል ማለት ነው። እስኪ በዚህ ጉዳይ ላይ እናንተም ሀሳባችሁን አስቀምጡልን በሀሳብ መስጫ ሳጥኑ ላይ ማለት ነው። ነገር ግን ተጎድች አሉ ስትል በሚዲያ ላይ የቀረበችው ተማሪ የደንቢዶሎ ዩኒቨርሲቲ ተማሪ እንደነበረችም የገለጸችው ብርቱካን ተመስገን እንግዲህ ሁኔታዋ እጅጉን የሚያስከፋ ያለችበት ሁኔታ እጅጉን የሚያሳዝን መሆኑን ተመልክተናል። ይህንንም ተከትሎ እንግዲህ በርካቶች የተቻላቸውን ድጋፍ የተቻላቸውን ርብርብ እያደረጉም ይገኛሉ። እናንተም ውድ ቤተሰቦቻችን የተቻላችሁን እንድታደርጉ የእሷን ስልክ ቁጥርና የባንክ አካውንቷን ከስር በኮመንት መስጫው ላይ እናስቀምጥላቸዋለን። እየደወላችሁ የጠየቃችሁ እንዲሁም ደግሞ ማስቻላችሁን እንድታደርጉ እንደዚሁ እንጠይቃቸዋለን ማለት ነው። ከዚህ በተጨማሪ ግን ይህንን ቪዲዮ ይህንን መረጃ ስመለከት አንድ ቪዲዮ የመምህራችን ዲያቆን ሄኖክ ኃይሌ ትምህርት ወደ አይምሮ የመጣ እሱን እስኪ እንመልከት። ኢትዮጵያን በጣም ነው የምጠላታለች። በጣም እኔ ኢትዮጵያ የምትባል ሀገር አልወድም አለች። እዛ ሀገር ነው ተወልዳ ያደገችው። በጣም ተበሳጨው። ያው አልመታት ነገር የሰው ሀገር ነው። ለምንድን ነው የማትወጂያት ኢትዮጵያን አልኳ። ኢንተርኔት ላይ ጉግል አድርጌ ሳጠና በጣም ህፃናት የሚደፈሩበት ሴቶች የሚጠለፉበት በጣም ብዙ ወንጀል ያለበት ሀገር ኢትዮጵያ ነው አለች ስለዚህ ኢትዮጵያን አልወዳትም አለች ስለዚህ አንቺ ፖሊስ ጣቢያ የሚዘረፍበት ሀገር ቁጭ ብለሽ ከደቡብ አፍሪካ በላይ ወንጀል ያለበት አለሁ እንዴት ኢትዮጵያ እንደዚህ ትያታለሽ አልኳት ምን አለች ይመሰላችሁ ልክ ነው ደቡብ አፍሪካ ብዙ ወንጀል ይፈጸማል ነገር ግን ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ አልተጻፈም ኢትዮጵያ ግን ስሟ ስንት ጊዜ ተጽፏል። ከዚህ በላይ ዱላ አለ። የሚያስለቅስ ነው። ብዙ ወንጀል የሚሰራው ስሟ አርባ ጊዜ መጽሐፍ ቅዱስ በተጻፈባት አገር የእግዚአብሔር ሀገር ሆና ከሆነ እንደዚህ እየሆን ያለ ነው። የእግዚአብሔር ሀገር ባትሆን ኖሮ ምን ልንሆን ነበር? እንቀጥላለን። ውድ ቤተሰቦቻችን እስኪ አንድ የተስፋ ትምህርት ወይም ደግሞ መልእክት እንመልከት። ምክንያቱም ያለንበት ዓለም እጅጉን ፈተና እጅጉን አስከፊ ነገሮችን የምንሰማበት የምንመለከትበት እንደመሆኑ መጠን ደግሞ በዚህ በፈተና ውስጥ የሚገኙ እህት ወንድሞቻችን እንዲበረቱ፣ እንዲጠነክሩ ሁልጊዜ የተስፋን ቃል የሚሰጠው የእግዚአብሔር ቃል ነው እና ይህንን ነገር እስኪ እንመልከት ና የብዙዎቻችንን የተስፋ መቁረጥ ይጠግናል ብለን፣ የብዙዎችን ልብ የተሰበረውን ይጠግናል ብለን ስለምናስብ እስኪ እንመልከት። በዚህ ዓለም ላይ ስንኖር ዘላለማዊ የሆነ ደስታ የለም፣ ዘላለማዊ የሆነ ሐዘንም የለም። አንድ ጊዜ እንደሰታለን፣ ሌላ ጊዜ ደግሞ ልናዝን እንችላለን። ዛሬ ብናዝን፣ ሌላ ጊዜ እንደሰታለን። ዛሬ ብንደሰት ደግሞ ሌላ ጊዜ የሚያሳዝን ነገር ሊገጥመን ይችላል። ስለዚህ ከሰማይ በታች ባለ ሕይወታችን ውስጥ ቋሚ የሆነ ደስታ ላይኖር ይችላል፣ ቋሚ የሆነ ሐዘንም ላይኖር ይችላል። ሁሉም ነገር የሚፈራረቅ ስለሆነ እኛ ክርስቲያኖች ግን መረዳት የሚገባን ማስተዋል የሚገባን ትልቅ ቁም ነገር አለ። የደስታችን መሠረቱ እግዚአብሔር እንደሆነ ካወቅን የትኛውን መከራ የትኛውን ፈተና ቢደርስብን ሁልጊዜ በእርሱ ደስ ይለናል። እንባቆም ሁልጊዜ በእግዚአብሔር ደስ ይለኛል በማለት እንደተናገረው እንዲሁም ደግሞ ብርሃን ዓለም ቅዱስ ጳውሎስም በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ በማለት እንደተናገረው የደስታችን መሠረቱ እግዚአብሔር እንደሆነ ካወቅንና ካመንን ሁልጊዜ በእርሱ ደስ ሊለን ይገባል። በዚህ ዓለም ላይ ሰዎች ተስፋ ሲቆርጡ ራሳቸውን ለማጥፋት ልዩ ልዩ አማራጮችን ሲጠቀሙ እንመለከታለን። ይህም የሆነበት ምክንያት ምንድን ነው ብለን ስንመለከት ደስታቸውን የመሰረቱት በቁሳቁስ ላይ ነው። ደስታቸውን የመሰረቱት በሚያገኙትና በሚያጡት ነገር ላይ የተመሰረተ ስለሆነ ነው። ነገር ግን መረዳት የሚገባን ትልቁ ቁም ነገር እኛ ደስታችንን መመስረት የሚገባን በእግዚአብሔር ላይ ነው። እግዚአብሔር አባታችን፣ እግዚአብሔር አምላካችን የሚሰጠንም የሚነሳንም ለገዛ ጥቅማችን እንደሆነ መረዳት አለብን። ብዙ ጊዜ ብርታታቸውን፣ ጥንካሬያቸውን ብቻ ስለምናስተምር እኛም ደግሞ የምንሰማው ብርታታቸውን ጥንካሬያቸውን ብቻ ስለሆነ እንጂ የትኛውም ጻዲቅ በሕይወቱ መከራ ገጥሞታል። ያልተራበ ጻዲቅ የለም። ያልተጠማ ጻዲቅ የለም። መከራ ያልደረሰበት ያልተቸገረ ቅዱስ የለም። በብሉይ ኪዳንም ቢሆን በሐዲስ ኪዳን፣ በገድላት በድርሳናትን ብንመለከት የትኛውም ጻዲቅ በብዙ ፈተናና በብዙ መከራ ውስጥ ያለፈ ጻዲቅ ነው። ለዚህ ነው መጽሐፍ ሲናገር ጻዲቅ ሰባት ጊዜ ይወድቃል ደግሞ ይነሳል በማለት የተናገረው። ውድቀቱ አይደለም ጻዲቅ ያሰኘው መነሳቱ ነው። ስለዚህ ክርስቲያኖች፣ የትኛው መከራ በሕይወታችን ቢገጥመን ተስፋ ልንቆርጥ አይገባም። ብንወድቅ እንኳን እንነሳለን። ትንሣኤ አለን። ተስፋ መቁረጥ አይገባንም። እኛ ክርስቲያኖች ከሞት በኋላ ስላለ ሕይወት ተስፋ አድርገን የምንኖር ስለሆንን በምድር ላይ ችግር ቢመጣ ፈተና ቢመጣ መከራ ቢመጣ፣ ሁሉም ጻድቃን፣ ሁሉም ቅዱሳን፣ ሁሉም አባቶቻችን በዚህ የውጣ ወረድ ሕይወት ውስጥ ያለፉ ናቸው። አብርሃምን እግዚአብሔር እባርካለሁ ብሎ ተስፋ ሰጥቶት ከአገሩ ከወጣ በኋላ አብርሃም ተርቦ ስንዴ ልመና ሄዶ ሚስቱን እህቴ ናት ብሎ ተናግሯል። እነ ዳዊትን ብንመለከት፣ እነ ሶሎሞንን ብንመለከት፣ እነ ኤልያስን ብንመለከት ብዙዎቹ በብዙ ፈተናና መከራ ውስጥ ያለፉ ቅዱሳን አባቶቻችን ናቸው። እንዲሁም ደግሞ ቅዱሳን አዋርያትን ብንመለከት እየታሰሩ እስር ቤት ገብተው ተንቀው ተገርፈው ተዝቶባቸው እንኳን ደስ እያላቸው ከእስር ቤት የወጡ ናቸው። ስለዚህ በሕይወታችን ውስጥ ደስታና ሐዘን የሚፈራረቅ እንኳን ቢሆን እኛ ክርስቲያኖች ግን ሁልጊዜ በእግዚአብሔር ተስፋ አድርገን ራሳችንን ለእግዚአብሔር ሰጠን ከእግዚአብሔር ጋር በዚህ እውነትና እምነት ልንኖር ይገባል እንጂ በየትኛውም ፈተናና መከራ ተስፋ ቆርጠን አንዲት ነፍሳችን ላይ ልንወስን አይገባም። ምክንያቱም እኛ ክርስቲያኖች በሰማይ ሀገር የተዘጋጀልን መኖሪያ የተዘጋጀልን እግዚአብሔር የመረጠን የወደደንና ያከበረነን በስጋዊ ሕይወታችን በዚህ ዓለም ባለ ጥቅማ ጥቅም እግዚአብሔርን አንመዝነውም፣ አንጠራጠረውም፣ አንለካውም። ምክንያቱም እርሱ የዘላለሙን ያዘጋጀልን አባታችንና ሕይወታችን ስለሆነ ማለት ነው። እንዲሁም አባታችን መምህራችን አባ ገብረ ኪዳንም ስለ ማቁሰል እንዲሁም ደግሞ ስለ መዳን ለፈውስም ሆነ ለቁስል ጊዜ እንዳለው ወይም ደግሞ ለሁሉም ነገር ሰዓት እንዳለው የሚያሳይ ትምህርትን እጅጉን ነፍሳችንን የሚያሳርፍ እንዲሁም ደግሞ በጣም ትልቅ የሆነን ተስፋ እንድንሰንቅ የሚያደርገንን የአባታችንን ትምህርት እንመልከት። ሰሎሞን እንዲህ ይላል፣ መጽሐፈ መክብብ ምዕራፍ ሦስት ላይ ለማቁሰልም ጊዜ አለው ለመፈወስም ጊዜ ያለው ይላል። እስኪ በሉ ለማቁሰልም ምን አለው? ከዛስ በጊዜ ላቁስሎ በጊዜ ለፈውስ ምንድነው? ይሄ አቁስ ለማቁሰል ጊዜ ያለው ማለት ለምሳሌ እጄ ላይ የበጥ ቢኖርብኝ ሐኪሙ ቀጥታ መድኃኒት ቢያደርግበት ጥሩ ነው? አይደለም፣ አይደለም። መጀመሪያ ኢንፌክትድ የሆነውን ነው ይሄንን ልጦ ምን ያደርገዋል? ያጥበዋል። ሲያጥበው ምን እያደርገን? የሚያጥበኝ እያቆሰል፣ እያሳምመን የሚያጥበኝ ማለት የሚያቆስ ላይ ግን ጠልቶ ይነው ሊያድነኝ ነው መድኃኒት ሊያደረግበት ነው ነው። ስለዚህ የመቁሰል ለመፈወስ ስትል የምትቆስልበት ጊዜ አለ። ስለዚህ ቄሱ ምን ያደርጋል? በቀኖና ያቆስልሃል ማለት ነው። ያቆስልሃል ምን ያደርጋል? ይልጠሃል። የጎረበውን ይልጠዋል። ያበጠውን ያፈርጠዋል። ትቤትክን ማለት ነው። ያበጠውን መላጥ ማለት እሱ ነው። ያቆስልሃል። አርባ ስገድ፣ ሰላሳ ስገድ። ከገሌ ጋር ተጣልቼ ጭምዥበት፣ እሱ አስቀይሞ ሂድ አንተ ይቅርታ ጠይቀው ይልሃል። ይሄ መከራ ነው። እሱ እኮ ነው የሰረቀኝ። ሂድ አንተ። ያበጠውን ያበጠው ሲልጥል እኮ ነው እሱ አብሽ ቆይ ነው እጅ የምጠይቀው ያበጠ ነው። ይሄ ይሄ መላጣ አለበት ትቢት ነው ይሄ። ይሄን ይልጥና እዚያ በኋላ መድኃኒት ክርስቶስን በቁርባን ጊዜ የሰጠ ጊዜ ደውያት ሁሉ ጸጥ ይላሉ ማለት ነው። እና ፈውስ ይሄ ነው። ከቃሉ ጋር ናቸው። አንዱ ፈውስ ምን ይመስላችኋል? አንዱ ፈውስ ይሄ ነው። ንስሐ ነው። አንዱ ፈውስ ቅዱስ ስጋው ክቡር ደሞ ነው። የዚህ ሁሉ ግን መንገድ ነው እያወጋሁት ያለ እንጂ በንስሐ ስጋው ደሙን ተቀብለን እንድናለን ነው እንጂ ንስሐ የሚባል ሌላ ድነት፣ ስጋው ደሞ የሚባል ሌላ መድኃኒት አለ ማለት አይደለም። መድኃኒት ኢየሱስ ክርስቶስ ብቻ ነው። ሌሎቹ ምኖች ናቸው? የድህነት ምክንያቶችና የድህነት መዳረሻዎች ናቸው። የእግዚአብሔር ቃል አንድ መድኃኒት ነው፣ አይደለም? ነው የእግዚአብሔር ቃል አንድ መድኃኒት ነው። ይሄን መጻጉዕ የሚባለውን ሰውዬ ጌታ በምንድን ነው የፈወሰው? ተነስ ነው ያለው አይደለም? በቃሉ ነው የፈወሰው። እንዲያውም ሊቁ ቅዱስ ዮሐንስ አፈወርቅ ምንድን ነው የሚናገረው? የእግዚአብሔር ቃል ለሁሉም በሽታ የምናዘው አንድ መድኃኒት ነው ይላል። አይገርማችሁም? ለኩላሊት የሚሆነው ለጨጓራ ይታዘዛል? ዶክተሮች አሉ እዚህ ምስክር ይሆናል። አይሆንም ለሌላ መሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። ለኩላሊት የሚታዘዝልን ለሌላ ነገር ተጽዕኖ ሊያሳድር ይችላል። የልብ መድኃኒት ለኩላሊት አይሆንህም። የእግዚአብሔር ቃል ግን መድኃኒቱ አንድ ነው ለሁሉም በሽታ ይታዘዛል ይላል። ለምሳሌ አሁን አሁን የምናገረው ቃል አንድ ቃል ነው፣ የምናገረው አንድ ስብከት ነው የሰበኩት። እዚህ ውስጥ ግን ሁሉም ሰው እኔን ነው ብሎ ነው ቤቱን የሚሄድ። እኔ እኮ አይደለሁም እንደዚህ የማደርገው። ማነው እንደዚያ የሚያደርገው? እግዚአብሔር ነው። ሌብነት ያለበት ሰው ሁለተኛ አልሰርቅም ብሎ ነው የሚሄድ። ግን እኔ ግን ስለ ሌብነት ብቻ አላስተማርኩም። እሱ ግን የራሱን ይዞ ይሄዳል። ማለት ሰው ሁሉ ለየ በሽታው ነው ፈውስ ይዞ የሚሄድ ስንፍና ያለበት ሰው ሁለተኛ አይደግመኝ ብሎ ለስንፍናው ብቻ የተሰበከ መስሎት ነው የሚሄደው። ለምን ይመስላችኋል? የእግዚአብሔር ቃል አንድ መድኃኒት ነው፣ ግን ለሁሉ ይበቃል። ደስ እኮ ነው የሚለው። እውነት ነው የምነግራቸው። እኛ እኮ ያለው ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ ቆሮንቶስ ሲስተረጉ እኛ የክርስቶስ ልብ አለን የሚለውን ይሄን አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር ሀያ ላይ እኛ የክርስቶስ ልብ አለን ይልና የጌታዬ የኢየሱስ ክርስቶስ ቃል ለሁሉም በሽታዎች በቂ ነው። እኔ የፓይታጎሮስ ልብ የለኝም። እኔ የአርስቶትን ልብ የለኝም። እኔ የፕላቶ ልብ የለኝም። እኔ የሰማዩ ንጉሥ የክርስቶስ ልብ ነው ያለኝ ይላል። የክርስቶስ ልብ ነው ያለኝ ማለት በክርስቶስ ሐሳብ ነው የማስበው ማለት ወንጌል ማለት የክርስቶስ ሐሳብ ነው። የክርስቶስ ሐሳብ ደግሞ መድኃኒት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ ስድስት ላይ ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይ ሀዩ አሁንን የምነግራችሁ ቃል መንፈስ ነው ያድናል ያለ የእግዚአብሔር ቃል መድኃኒት ነው። አጥንክን ከደረት ጅማትን ከሰውነት የሚለይ ማለት ከኃጢአት ፈልቅቆ የሚያወጣ መድኃኒት ነው። አላዛርን ከመቃብር የጠራው በምንዱ ነው? በቃሉ ነው። ሊቀበር ተገንዞ የሚሄደውን ጎረምሳ ያስነሳው በምኑ ነው? በቃሉ ነው፣ በቃሉ ነው። የሞተችውን ብላቴና ያስነሳ በምንድን ነው? በቃሉ ነው ያስነሳው። ነፋሳትን ባህርን ሁሉ የገሰጻቸው በምንድን ነው? በቃሉ ነው። የእግዚአብሔር ቃል ሁሉንም ነገር የሚፈውስ ነው። ስለዚህ ስጋችን፣ ነፍሳችን፣ መንፈሳችን የሚቀድሰን ጌታችን ኢየሱስ ክርስቶስ በቅድስ ቤተ ክርስቲያን በኩል ነው እላችኋለሁ። የተወደዳቸው ጊዜ ሚዲያ ቤተሰቦቻችን አንድ መረጃ ወደ እናንተ እስኪ ላድርስ። ይህም ምንድን ነው? ከሰሞኑ መነጋገር የነበረ ነው። ይህም የሰው ልጅ ስጋ እንግዲህ ለምግብነት ሊቀርብ እንደሆነ ወይም ደግሞ እየቀረበም እንዳለ የሚያሳይ አንድ መረጃ ወጥቶ ነበረ። ይህም መረጃ እንግዲህ ለማረጋገጥ ብዙ ሞክረናል። ነገር ግን በምዕራባውያኑ ዘንድ በአንዳንድ ቦታዎች ላይ ወይም ደግሞ በአንዳንድ ሀገራት ላይ እየተለመደ ያለ ወይም ደግሞ የሚታወቅ መረጃውም ቆየት ብሎ የወጣ ቢሆንም ግን አሁን ላይ እጅጉን የሚያስደነግጥ በማስታወቂያ ወይም ደግሞ በትልቅ ፕሮዳክሽን በትልቅ የቀረጻ እና የማስታወቂያ መንገድ እንግዲህ መቶ ቀርቦ ለመመልከት ችለናል። ይህ ነገር እጅጉን አስደንጋጭ ነው። ምናልባትም ደግሞ በዛ በምዕራባዊያን ዘንድ ወይም ደግሞ በውጭ ዓለም የምትኖሩ ኢትዮጵያውያን ልትመለከቱት ይገባል። እንዲሁም ደግሞ ጥንቃቄ ልታደርጉ ይገባል። በእርግጥ ልታውቁት ትችላላችሁ ወይም ደግሞ ከዚህ በፊትም አጋጥሟችሁ ሊሆን ይችላል። ምክንያቱም የምትኖሩት በውጭ በምዕራባውያኑ ሀገራት እስከሆነ ድረስ ይህን ነገር መመልከት አዲስ ያልሆነበትን ቦታዎች ስላሉ ማለት ነው። እስኪ ከዚህ በፊት ያጋጠማችሁ መረጃው ያላችሁ የተመለከታችሁት ነገር ካለ ሃሳባችሁን መረጃችሁን ከስር አስቀምጡልን። ነገር ግን እኔ በማስታወቂያ ያገኙትን እጅጉን የምታውቁት እጅጉን ምናልባትም የዚያን ካምፓኒ የዚያን ፋብሪካ የሚያመርታቸውን ምግቦች እጅጉን የምትወዱት ድርጅት ያወጣውን ማስታወቂያ አላስመልክታችሁ። ኦል ጋይስ እንግዲህ የኬኤፍሲን አዲሱን ማስታወቂያ አይታችሁታል ብዬ ያስባለሁ። ካላያችሁ ደግሞ አንድ ሰው እንደዚህ ጫካ ውስጥ እየሄደ ይጀምራል እና ይህችን ዶሮ ያለች የመሰለች ዶሮ ከዛ፣ የሆነ ጃኬት ከአየር ላይ እየበረረ ይመጣና የሆነ ቺክ ላይ እንደዚህ ይላል። እኔ ደግሞ ሊጋብዛት መስሎ እንዴት ሊወጡ መስሎኝ ያልተገመተ ነገር ይፈጠራል። ሰዎቹ እንዳለ እንደዚህ ይመጣሉ። ጋይስ በቃ አሁንም ኖርማል ነው ብዬ ስጠብቅ ጭራሽ መብረር ይጀምራሉ ሁለቱ ተለይተው ማለት ነው እንዲህ ተበትነው ሮጠው ይሄዳል። ታ ደግሞ የሮጡ ሰዎች ይሄን የሚያክል እንቁላል ይዘው ይመጣሉ። ከየት ይዘውት እንደሚመጡ አላውቅም። ምንም የሰጠን ነገር የለም። እኔ በቃ የምን የመሰለ ዶሮ ከእንቁላል ውስጥ ሊወጣ ነው ብዬ ስጠብቅ ይሄንም ባህር ያሉ ማለት ነው። ከዛ ይጨሳል ባህሩ። ኖርማል ነው፣ ሀይቅ ይሁን ባህር። ኤኒዌይስ ሰውየውን ይዛ እንደዚህ የሚጨሰው ሀይቅ ውስጥ ይዘው ትገባለች ማለት ነው። ከዛ ከተተች ሰውየውን፣ ይኸው እዚህ ጋር በብል እንደምታዩት እያረገ ነው። ስለዚህ ሰውየው አይገስ ሊሞት ነው መሰለኝ። አይዶን ነው

ራሴ ጆክ እንደለቀቃችሁ ተስፋ አረጋለሁ። እንግዲህ የሚያስደነግጥ መረጃ ነው፣ በጣም ጥንቃቄ ያስፈልጋል። በተለይም ደግሞ በዚያ በውጭ የምትኖሩ ወገኖቻችን በደንብ የምትመገቡትን ነገር ጥንቃቄ ልታደርጉበት እንደሚገባ በዚሁ ለማሳሰብም ጥቆማ ለመስጠትም ያክል ነው። እንቀጥላለን። እስኪ አንድ ትምህርት እንመልከት። ስታመነዝር ተገኘች ብለው እንድትወገር ጌታችንንም ለማጥመድ ያመጧትን ሴት ኃጢአቷ ኃጢአት ቢሆንም ግን አልፈረደባትም። እኔ አልፈርድብሽም፣ ደግመሽ ግን ኃጢአት አትስሪ ብሎ በምረት ነው የሸኛት። አልፈረደባትም። እንግዲህ ይቺ ሴት ራሷ ማረኝ ብላ አልመጣችም። ምረት ይገባኛል በድያለሁ ብላ አደለም የመጣችው፣ ሌሎች ሰዎች ናቸው ሊያስፈርዱ ያመጧት። ግን ጌታችን አልፈረደባትም። እግዚአብሔር ድካማቸውን የሚያውቁ ኃጢአታቸውን የሚያውቁ ሰዎችን እግዚአብሔር መሐሪ ነው፣ አይፈርድም። በእውነት ኃጢአታችንን ካሰብን በአንጻሩ ግን እንጸልያለን በቤተ መቅደሱ ያለነው እኛ ነን ይሉ የነበሩትን ጸሐፍትንና ፈሪሳውያን ግን በተደጋጋሚ ወቅሷቸዋል፣ ዘልፏቸዋል፣ ነቅፏቸዋል። እንደ ጸሐፍት እንደ ፈሪሳውያን ጌታችን የነቀፈው የለም። በማቴዎስ ወንጌል ምዕራፍ 23 ላይ ተደጋግሞ ጌታችን የተናገረው እንደ ተጻፈው አለ የለክሙ ጸሐፍቶ ፈሪሳውያን መደለዋን እያለ በጣም ነው የነቀፋቸው። ሌላው ሳይቀር እውሮች መሪዎች ብሏቸዋል። የተለሰነ መቃብር ብሏቸዋል። ለምን? አስመሳይ ስለነበሩ ነዋ። እግዚአብሔር ማስመሰልን አይወድም። ለምን? እውነት ነዋ። እውነትና ማስመሰል አብሮ አይሄድም። እንኳን እግዚአብሔር አሁን እኛ እንኳ የሚያስመስል ሰው ደስ ይለና? ድሃ ሲሆን ሀብታም ለመምሰል የሚሞክር ሌላ ያልሆነውን ለመምሰል የሚሞክር ሰው ያ ያልሆነውን ለማስመሰል መሞከሩን ብናቅ ደስ ይለናል? ምን ያክል ያስጠላናል። ያውም እኛ ራሳችን እኮ በአንዱ ብንተርፍ በሌላው ላንተርፍ እንችላለን ለመምህራችን ቃልዩትን ያሰማልን። እጅጉን ጥሩና ለነፍሳችን እረፍትን የሚሰጥ ትምህርትን ያስተማሩ። እንቀጥላለን። አስከትዬ የማስመለከታቸው ቪዲዮ ምናልባት ማህበራዊ ሚዲያ ላይ የምንመለከታቸው ክፍተቶች፣ የምንመለከታቸው ድካሞችም ሊሆኑ ይችላሉ። ይህም ምንድነው እንግዲህ የኦርቶዶክስ ቤተክርስቲያን እምነት ተከታይ ሆኖ ነገር ግን በሌሎች የሃይማኖት መዝሙሮች ወይም ደግሞ በሚያመሰግኑበት የምስጋና እንግዲህ ዜማዎች አሊያም ደግሞ መዝሙሮች በአጠቃላይ ተጠቅሞ እንግዲህ የተለያዩ ቪዲዮዎችን መስራት እየተለመደ መጥቷል። ይህም ትክክል እንዳልሆነ ሊታወቅ እንደሚገባ የሚያሳይ አንድ ትምህርት እንመልከት። የሕይወቴን መጽሐፍ የጻፈው እግዚአብሔር፣ ደራሲው እሱ ነው፣ ተራኪዋ እኔ ነኝ። ደራሲው እሱ ነው፣ ተራኪዋ እኔ ነኝ። እንደሰማችሁት ነው እንግዲህ የመዝሙሩ ሐሳብ ምንድነው? ደራሲ ያለ ከዛን ተራኪ ያለ ተራኪውን ይኔኝ ይላል ዘማሪው። እግዚአብሔርን ምን ያድርገዋል? ደራሲ ያድርገዋል። ይሄ የካልቪኒስቶችን ትምህርት በስፋት የሚናገር መዝሙር ነው። ምን አይነት ሐሳብ ነው ያለው? ተራኪው ከራሱ አንዳች ማድረግ አይችልም። ማድረግ የሚችለው ምንድነው? የደራሲውን ድርሰት ማንበብ፣ መተረክ ብቻ ነው። እኛ ከራሳችን ነፃ ፈቃዳችንን ተጠቅመን ምናደርገው ነገር አለው ወይስ የለም? እግዚአብሔር የማይፈቅደውን ነገር እናድርጋለን ወይስ አናድርግ እናደርጋለን። እሱን ደራሲ ካደረግነውና እኛ የምንኖረው ኑሮ የእርሱ ድርሰት ከሆነ ማይፈቅደውን ማድረጋችን እርሱን ያልተፈቀደ ነገር እንድናደርግ እንዳስገድድን ያሳያል ማለት ነው። ኃጢአት ስንሰራ ኃጢአቱን የሰራ ነው። ፈቅደን አደለም፣ ደርሶልን ነው። አንዴ ድርሰት ነው ይሄ። ፕሪደስቲኔሽን የካልቪኒስቶች ትምህርት ነው ይሄ። ፈጽሞ ከክርስትና የራቀን ከእንደዚህ አይነት ትምህርት ሰው ሊርቅ ይገባል ማለት ነው። ሰው ወደ ሲኦልም የሚገባው ወደ ገነትም የሚገባው አስቀድሞ ስለተወሰነበት ነው የሚል ትምህርትን ያዘለ ስለሆነ የመዝሙሩ ትልቁ ችግር ይሄ ነው ማለት ነው። አንደኛ። ሁለተኛ የክርስቲያን መዝሙር አይደለም። የክርስቲያን መዝሙር አይደለም ማለት ክርስቶስ ላይ ያልተገባን ትምህርት የያዙ ሰዎች መዝሙር ነው ማለት ነው። ስለዚህ እኛ ልንቀበል ይገባል፣ አይገባም። እነኝሁ ልጆች ደግሞ መልሰው እንዲያደርጋል እንኳን ሳርገ ጌታዬ ሙሉ ሰምዬ የሚቃርሙበትን አያውቁም። እና ቦየዝ ለሩት ምን ይላታል ከሌላ ሰው እርሻ እንዳትቃርም ያላት። እኛም ዛሬ የምንለው ኦርቶዶክሳውያን ክርስቲያኖች የምንላችሁ ይህንን ነው። ወንድሞች እህቶች፣ ይህንን ድምፅ የምትሰሙ ሁሉ ከሌላ እርሻ አትቃርሙ። ከሌላ እርሻ መቃረም ምን አይነት ችግር ያመጣል ከተባለ ሄደን የምንቃርምበትን የእርሻን ባለቤት ሀሳብ የመግዛት ያንን መቀበል ግዴታ ይሆንብናል በአንድም በሌላም መንገድ ማለት ከመናፍቃን ጓዳ ከሆነ ግን መንፍቅና ንግተ እንመለሳለን። ስለዚህ የምታደርጉትን እወቁ። ጓደኝነት ሌላ ነው፣ ደስ ማለት ሌላ ነው። ሃይማኖት ግን ወይንም እምነት ግን ጥንቃቄ የሚሻ ጉዳይ ነው። አራዳ ማለት እምነቱን የሚያከብር እምነቱን የሚያውቅና የሚያሳውቅ እንዲሁም የሚያስከብር እንጂ እንደ ዘመኑ ሁሉም ጋር አለው የሚል አይደለምና አራዳ ለመሆን ሞክሩ። እንግዲህ ፈጽሞ ትክክል እንዳልሆነም ልናውቅ ይገባል ማለት ነው። ምክንያቱም በመዝሙሮች ወይም ደግሞ በትምህርቶች በስብከቶች ውስጥ የሚተላለፉት እንግዲህ መልእክቶች የቤተክርስቲያን እንዳልሆነ ከቤተክርስቲያን ጋር ፍጹም የሚቃረን እንደሆነ የቤተክርስቲያን አስተምሮ እንዳልሆነ እንግዲህ ከዚህ ቪዲዮ መገንዘብ እንችላለን። ቤተክርስቲያን የምታስተምረው የራሷ የሆነ ዶግማና ቀኑን አለ። ያንን ነገር የሚያፋልስ እንደሰማችሁት የሚያፋልስ ነው። እና በጣም ጥንቃቄ መዝሙሩን ያንን ዜማ ከመውደድ ባሻገር ወይም ደግሞ እንዲሁ ስለወደድን ብቻ የምናደርገው ነገር ከትምህርቱ ጋር የሚያለያይ የሚያፋለስ እንደሆነም እንግዲህ ተገንዝበን መሆን መቻል አለበት። ይህ ደግሞ ትክክል ያልሆነ ሃይማኖታዊ ሕጸጽ እንደሆነም እንግዲህ መገንዘብ ይገባናል ማለት ነው። ውድ ቤተሰቦቻችን እንግዲህ የዛሬው ቪዲዮዎቻችን እነኝን ይመስላሉ። በመረጃዎቻችን እንዲሁም ደግሞ ባነሳናቸው አጠቃላይ ጉዳዮች አዳዲስ ነገር እንዳገኛችሁ እንዲሁም በፍጹም በብዙ ነገር እንደተማራችሁ ተስፋ እናደርጋለን። በአባቶቻችን ትምህርት በአባቶቻችን መልእክትም እንደዚሁ ደስ እንደተሰኛችሁ ተስፋ እናደርጋለን። ያስተላለፍናቸውን መልእክቶች ያስተላለፍናቸውን መረጃዎች እንግዲህ ለሌሎችም እንዲደርስን ላይክ እና ሼር ማድረግ እንዳይዘነጋ እንዲሁም ደግሞ አስቀድመን እርዳታችሁን እንዲሁም ደግሞ ድጋፋችሁን እንድታደርጉ ያልናችሁንም እንዳትዘነጉት። የሀሳብ መስጫ ሳጥን ላይ ስልክ ቁጥርና እንደዚሁ የባንክ አካውንት የራሷ የብርቱካን ተመስገን አለ። ያንን እንድታደርጉ ይሁን። በሌሎች በአዳዲስ መረጃዎች በአዳዲስ ጉዳዮችና በአዳዲስ በአባቶቻችን ትምህርቶች ዳግም እስከምንገኝ ድረስ ለዛሬው እዚህ ጋር ለማብቃት ወደናል። ይቆየን።